ዘቢባ ግርማና ኢሱ እንኳን ደስ ያላችሁ። ዘቢባ ግርማ የመንታ ልጆች እናት ልትሆን ነው። ሰላም ጤና ይስጥልኝ። የተከበራችሁ ውድ ቤተሰቦቼ እንዴናችሁ፣ እንዲከረማችሁ፣ ሁላችሁም በያላችሁበት ሰላም፣ ጤና፣ ፍቅር ከናንተ ጋር እንዲሆን እየተመኘው ከሁሉም የሚበልጠው ጤና ነውና መድኃኒዓለም ጤናችሁን ሁላችሁ ሚስጣችሁ እያልኩኝ ዛሬ ወደ አገኘሁት መረጃ ነው ማልፈው። ዛሬ እንግዲህ ያገኘሁት መረጃ በጣም ደስ ይላል። በጣም በጣም ከሚገባው በላይ ደስ ይላል። በተለይ ደግሞ ለተገፋች፣ ብዙ ስቃይ ላየች፣ ያን ሁሉ ስቃይ አልፋ ሲንግል ማም ሆና አሁን ላለችበት ደረጃ ለደረሰች እናት ይህንን መስማት በጣም ደስ ይላልና ዘቢዋ ግርማ በመጀመሪያ ደረጃ እንኳን ደስ ያለሽ። ማንም የማያገኘውን ጸጋ የተመረጡት ካልሆኑ በቀር የማያገኘውን ጸጋ እግዚአብሔር ነው እና የሰጠሽ። እንኳን ደስ ያለሽ፣ በብዙ እንኳን ደስ ያለሽ ለማለት ወዳለው እንግዲህ። ዛሬ ምንድን ነው እንኳን ደስ ያለሽ አበዛሽ አበዛሽ ልትሉ ትችላላችሁ። በጣም ደስ ብሎኛል። እውነት ለመናገር ስሰማ እስካሁን ድረስ በቃ በጣም ብዙ ቦታ ሰርች እያደረኩኝ ስለሷ የተወሩ ስለሷ የተባሉ ነገሮችን እያየው ነበርና በቃ እውነት መሆኑን ሳረጋግጥ ወደናንተ ይዤላችሁ መጥቻለሁ። የሰው ደስታ የሚያስደስታችሁ፣ በተለይ ደግሞ ቅን ልብ ያላችሁ የሰው ደስታ ያስደስታችኋልና ዘቢባ ግርማና ኢሱ የመንታ ልጆች እናትና አባት ሊሆኑ መሆኑን ሰምታችኋል። ካልሰማችሁ እንግዳውስ ስሙ፣ በጣም ደስ ይላል። ዘቢባ ግርማ ከአንድ ወር በፊት የሆነ ሙዚቃ ለቃ ነበረ፣ አንድ ነጠላ ዜማ ማለት ነው። እና በቢጫ ልብስ እንደዚህ ምናምን ክሊፕ ተሰርቶለት በጣም የሚያምር ከአንድ ሚሊየን በላይ እይታ አግኝቷል። በዛ ቪዲዮ ግን በጣም ብዙዎቻቸው በጣም ብዙዎቹ ምንድን ነው አለባበስሽ፣ ድምፅ አንደኛ አለባበስ ግን ዜሮ፣ በቃ ሞራል የሚነካ ነገር። በተለይ ደግሞ ሴቱ ነው እኮ ነው፣ ሴቱ ነው፣ ሴቱ ነው። ሴትን ሲሳደቡ እናቱ ነው፣ አያዩትም። እች ልጅ እንግዲህ አራስ ነበረች። ከአራስነት ወጥታ ነው ስራ እየጀመረች ያለችው እና በቅርብ እንደወለደች ሁላችንም የምናውቀው ጉዳይ ነው። እና የሴት ልጅ ዱሮ ሳትወልድ የነበራት ቁመና ከወለደች በኋላ አይኖርም። በቃ ከዛ በኋላ በስንት ልፋት በስንት ጥረት ነው ሰውነታችን ወደ በፊቱ የሚመለሰው። እና ያንን እየታወቀ ግን አለባበሲስ? ዜሮ ምናምን በቃ በጣም ነው የሚሰድቧት ሴቶች፣ ለምን እንደሆነ አላውቅም። በነገራችን ላይ የሚሰራ ሰው ነው የሚሰደበው። ስትበልጧቸው ነው የሚሰድቧችሁ እንጂ፣ በባዶ ሜዳ ዝም ብላችሁ ቤታችሁን ዘግታችሁ ከተቀመጣችሁ ማንም መጥቶ እናንተን አይናገራችሁም። ለምን አሰሩማ? ሰነፎች ናችሁ፣ ማንም አይናገራችሁም። እሷ ግን ስለምትሰራ ለልጆቿ ለራሷ፣ እንዲሁም ደግሞ ለሀገሯ ስለምትጥር ብዙ አስተያየቶች ይመጣሉ። በነገራችን ላይ ዘቢባን ከሚጠሏት ይልቅ የሚወዷት በጣም ብዙ ናቸው። በጣም በጣም በሚሊየን የሚቆጠር የሚወዳት ህዝብ አላት እና በሱ ልትኮራ ይገባታል። ሆኖም ግን ስትሰድቧት የነበራችሁ አለባበስ፣ ግን ዜሮ ምናምን ስትሏት የነበራችሁ ማለት ነው። እሷ ጌታ ባርኳት ነው እግዚአብሔር በጸጋው ጎብኝቷት ነው። የመንታ ልጆች የአራት ወር ነፍሰ ጡር መሆኗን ስትሰሙ ዛሬ ላይ ምን ልትሉ ይሆን? አይገርማችሁም? መንታ የሚሰጠው የተባረከ ልጅ የሚሰጠው ለተባረከ ነው። ለተመረጠ ሰው ነው። እግዚአብሔር ዘሩን የሚተካለት ለተባረከ ሰው ነው። ሲመርጣችሁ ነው እና ኢሱም እሷን ብሎ ነው አገር ቤት የገባው የስደት ህይወትን 17 ዓመት የስደት ህይወት እናቱን ራሱ ያገናኘችው ዘቢባ ነች። እና በየሄደበት ነው ቦታ ስሟን የሚያነሳው በየሄደበት ነው የሚያመሰግናት ለሚስቱ ያለውን ክብር የሚገልጸው። እና አንዳንዶቹ ምናልባት ይህ ነገር የሚያስቀናቸው አሉ አሉ። በእርግጥ አደባባይ ወጥተው ራሱ የሚናገሩ አሉ። የዱሮ ህይወቱን እያነሱ እሱኮ የኔጋ እንደዚህ ነበረ ምናምን በቃ ሄዷላ ለሷ ተሰጥቷታል። እሷ ደግሞ በቃ ይዘዋለች። እሱም ደግሞ የሚያመሰ ፈጣሪውን የሚያመሰግንበት። ትቀልዳላችሁ እንዲህ 17 ዓመት ሙሉ እኮ የተለየት እናቱን እንዲገናኝ ምክንያት የሆነችው ዘቢባ ናት። 17 ዓመት ማለት ቀላል አይደለም። በጣም በጣም ረጅም እና ትልቅ አመት ነው። ስለዚህ ያንን ያደረገችለት ሚስቱን በየቦታው ባያመሰግናት በጣም እንትን የሚል ነገር ነው። ከዛ ላይ ደግሞ ለልጇ አባት በጣም ሊመሰገን የሚገባው ዝቅ ብሎ እግሯን አጥቦ ተንከባክቦ ፀጉሯን አበጥሮ ቅቤ ቀብቶ ሁሉን አስተካክሎ። በነገራችን ላይ ያ ቪዲዮ ለቪው ተብሎ ወይም ደግሞ ታስቦበት የተሰራ አይደለም። ሪል ላይፉን ያደረገውን ነው ተቀርጾ የወጣው። እሱ ራሱ ተናግሯል በጣም በቲክቶክ የሚቀዱ ቪዲዮዎችን አይታችሁ ከሆነ እዛ ላይ ተናግሯል እና እድለኛ ነች አለባበስሽ ምንድን ነው ቦርጭሽ ምንድን ነው የወለደች ሴት ቦርጭ እንደማይኖራት አታቁም እንደሚኖራት አታቁም ይታወቃል በተለይ ሴቶች ጥንቅ ቀርጋችሁ ታውቃላችሁ፣ ከቅናት ወይም ከሌላ ነገር ካልሆነ በቀር አሁን ግን ይሄን ነገር ሲሰማ በየቦታው እነ ሄለን ራሱ ተቃጥለዋል። እኛ የድሮ ሚስት ነን እኔ ጋ ዴት ሲያደርግ ነበረ ምናምን የሚሉት ተቃጥለዋል። ለማንኛውም ሰርፕራይዝ አለኝ ብላ በጉርሻ ፔጅ መልዕክት ልካ ነበረ። በእርግጥ ሰርፕራይዙ እስካሁን አልተነገረም አልሰማንም። ቢሆንም ግን ሰርፕራይዙ በሌላ መንገድ መጥቷል። ብዙዎቹ እየተነጋገሩበት ነው፣ የመንታ ልጆች እናትና አባት ሊሆኑ እንደሆነ። የመንታ ልጆች እናትና አባት መሆን በዚህ እድሜዋ መባረክ ነው። ገና ወጣትና ገና ልጅና ብዙ ትሰራለች፣ ብዙ ይጠበቅባታል። ፈጣሪ ደግሞ እንደዚህ ሰጣት። ገና ሰውነቷን ወልዳችሁ ታውቃላችሁ፣ ሰውነታችሁን ለማስተካከል ምናምን ትላላችሁ። እሷ ግን አሁን በዚህ ገና ልጇ አመት እንኳን የሞላት አይመስለኝም ፈጣሪ ግን ሰጣት እዛ ላይ። ከዛ ትንሽ ቆይታ እነዚህኛዎችን ከወለደች በኋላ ታስተካክለዋለች። የማይስተካከል ሰውነት የለም። በነገራችን ላይ እናንተ ካልሰነፋችሁ ምናምን ከተመቻቸላችሁ ይስተካከላል። እንኳን እሱ አይደለችም፣ የሚዲያ ሰው፣ ስራዋን የምታቀርበው በሚዲያ በመድረኮች የሆነ ሰው ታስተካክለዋለች። ግን የዛለት ያ ቪዲዮ በጣም በቃ እየገባችሁ ሙዚቃ ቆንጆ ነው፣ አለባበስሽ ግን እንደዚህ ነው። አስተያየት አትስጡ አልተባለም። አስተያየት በስነ ስርዓት ነው የሚሰጠው፣ ሰውን ዝቅ ለማድረግ ወይም ደግሞ ለማንቋሸሽ እንደዚህ። አለባበስ ማታቅ ይመስላችኋል? ማናጀር እኮ አላት። ብዙ ነገር የሚያስተካክሉላት አሉ፣ የሚያለብሷት አሉ። ስለዚህ ያን የሚጠፋት አይደለም ግን እሷ ምንድን ነው በፈጣሪ ተባርካ ሁለት ልጆች በማህፀኗ ይዛ ያለች ጀግና ሴት ፈጣሪ የመረጣት ናት፣ እና እግዚአብሔር መጨረሻችን ያሳምርልሽ ነው ምለው። ከዚህ በፊት እርጉዝ በነበረች ሰዓት የደረሰባትን ስድብ ሁላችን እናውቃለን። አንድ ጥፋት አጠፋች ተብሎ የማይባል ነገር ነበርና የተባለችው። ዛሬ ግን ደግሞ እንደዚህ የአራት ወር ነፍሰ ጡር ናት፣ ለዛውም ደግሞ መንታ መንታ እንግዲህ በነገራችን ላይ እናንተ ኢትዮጵያ ውስጥ በጣም መንታ እየበዛ ነው። በተለይ ታዋቂ የሆኑ ሰዎች መንታ እየወለዱ ነው። ማስተራብነትን የምታውቁት ከሆነ ሴትና ወንድ መንታ ልጅ ወልዷል። የሆነ አንድ እግር ኳስ ተጫዋች እኔ እንደውም ፖስት አድርጌዋለሁ፣ ፖስት ብቻ እሱ ራሱ መንታ ልጅ ወልዷል እና መባረክ ነው፣ መታደል ነው። ዘቢባና ኢሱ እንኳን ደስ ያላችሁ፣ እንኳንም ደስ ያላችሁ እግዚአብሔር አምላክ ምንድነው መጨረሻዬን አሳምረው የሚባለው ጾሎት ለዚህ ነው እና እግዚአብሔር መጨረሻሽን ያሳምረው። ሰው የሚለው አያጣምና የሚሰራ ሰው በጣም ብዙ ነገር ይባላል። የማትሰሩ ስትሆኑ ነው ማንም የማይናገራችሁና የሚሰራ ሰው ብዙ ነገር ይባላል። ብዙ መጥፎ ኮመንቶች ወይም ደግሞ ብዙ አስተያየቶች ካሉ እየሰራሽ ነው፣ በቃ እየሄድሽ ነው ማለት ነው። በርቺ። እግዚአብሔር እመቤቴ ቅድስት ድንግል ማርያም ልጆችሽን ታሳቅፍሽ እኛም ደግሞ ዘቦ ወለደች መንታ ልጆቿን አቀፈች ብለን እንደዚህ እንድንሰራ ያድርገን አረ ከዛ በፊት ብዙ የምንሰራው አለን ትቀልዳላችሁ እንዴ ገና ቤቢ ሻወር አለ ገና ገአት አለ ገና ብዙ ነገር አለ ፖስት እናደርጋለን ደስታሽ ደስታችን ነው እመቤቴ ካንቺ ጋትሁን መዳንያልም ይደግፍሽ የበለጠ እንድትሰሪ ያድርግሽ ኤሱና ዘቦ እንኳን ደስ ያላችሁ ለማለት ነው ዛሬ የመጣሁት አመሰግናለሁ